ዱአ የስኬት የእድለኝነት እና የእርጋታ ምንጭ ነው፣ የዛ ቁልፍ ነው የሚል ነው ከኔ ጋር የምንመለከተው እንሻአላ። ዱዓ ያለው ፈድል ምንድን ነው? እንደዚሁም ደግሞ የዱዓ ሙስተጃብ የሚሆንባቸው አውቃቶች አሉና እነዚህን እንደዚህ በወፍ በረር በጨረፍታ እንመለከታለን። በመጀመሪያ ደረጃ ነቢያችን ሰለላሁ ዓለይሂ ወሰለም ኑዕማን ብኑ በሺር በተናገሩት ሐዲስ ላይ ምን ይላሉ? ኢነ ዱዓ ሁወል ዒባዳ አሉ ዱአ ማለት በቃ ኢባዳ ማለት እሱ ነው። አይነተኛው ኢባዳ ከኢባዳ ውስጥ ዋናውና ወሳኙ እሱ ነው ይላሉ። አንዳንድ ዘገባዎች ላይ ዱዓው ሙኩል ኢባዳም ተብሏል። ዱዓ የኢባዳ መቅኔው፣ አስኳሉ፣ ዋናው እሱ ነው ብለው የተናገሩበት አንዳንድ ሀዲሶች አሉ። ሰነዱ ላይ እንኳን እዛ ላይ ደከም ያለ ነው ቢባልም፣ እዚህ ላይ ግን ያነሳ ነው ሀዲስ እነ ዱዓ ሆለ ኢባዳ ያሉት ዱዓ ማለት በቃ ኢባዳ ማለት እሱ ነው ያለ፣ ለዱዓ ኢባዳ የሚባል ነገር ከቶንም ሊኖር አይችልም። ዱዓ እንግዲህ በሁለት ይከፈላል። ዱዓ ልዒባዳ አለ፣ ዱዓ ልመሰዓላ የሚባል ነገር አለ። ዱዓ ልዒባዳ የሚባለው ቀጥታ አላህን የተለያዩ ዒባዳዎች አምልኮቶችን ፈጽመን በዚህ አምልኳችን ጀነት እንዲያስገባን ከጀሀነም እንዲጠብቀን በውስጣችን መከጀል፣ ይሄ ዱዓ ልዒባዳ ይባላል። ሁሉንም ዒባዳዎች በሙሉ ያካትታል። ዱዓ ልመሰዓላ የሚባለው ደግሞ ያ ረብ እንዲሰጠኝ እንዲያደርግልኝ፣ እንደዚህ ብለን የምንማጸንበት የልመና የጥየቃ ዱአ ነው እዚህ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ ማለት ዋናው ኢባዳ ነው፣ አላህን መለመን መማፀን አሉና ና ከዛ በኋላ ይሄንን የቁርአን አንቀጽ ወቃለ ረቡኩም ድዑኒ አስተጅብለኩም ለኩም ጌታችሁ አላህ ለምኑኝ ብለዋል። አስተጂብ ለኩም ቁርአኑ ላይ እንደተቀመጠው እኔ ምላሽ ሰጣችኋለሁ፣ ጸሎታችሁን ይቀበላለሁ። ኢነ ለዚነ የስተክቢሩነ ዐን ዒባደት እነዚያ እኔን ከማምለክ የሚኮሩ እኔን ከመማፀን ከመለመን የሚኮሩ ሴት ሰየድኹሉነ ጃሃነመ ዳኺሪን ጃሃንምን ተዋርዷት ይገባሉ።

ለኛ እኛ የተሰጠን ወደሱ መቃረቢያ መሳሪያችን ነው። ወኢዛ ሰአለከ ዕባዴ አኒ ፈእኒ ቀሪቡን ኡጂቡ ዳዕወት ዳኢ ነው የሚለው አላህ፣ ባሮቼ ስለ እኔ ከጠየቁ እኔ ቅርብ ነኝ የለማኝን ልመና እቀበለዋለሁኝ ብሎ አላህ አስቀምጠዋልና፣ ታዲያ አንድ ሙስሊም የሆነ ሰው ይላሉ ነቢዩ ሰለላሁ ዓለይሂ ወሰለም ማንኛውም ዱዓ አያደርግም አላህን አይለምንም በውስጡ ላይ ኃጢአት የሌለበት ዝምድና መቁረጥ የሌለበት ዱዓ ያደረገ እንዲሆን ከሶስት አንዱን አያጣም ብለው ነቢያችን ሰለላሁ ዓለይሂ ወሰለም ተናግሯል። ተናግረዋል። አንድም ዱዓው ወዲያው አውቶማቲካሊ ምላሽ ያገኛል አሊያም ደግሞ ለዛሬ የጠየቀው ከሚሰጠው ለአኼራው ቢቀመጥለት ይሻላል ብሎ አላህ ያስቀምጥለታል። ካልሆነ ደግሞ ሌላ የመጣበት በላ ካለ አላህ ሱብሓነሁ ወተዓላ ይመልስለታል። በዛ ባደረገው ዱዓ አማካኝነት የመጣበት በላ ካለ ይመለስለታል ብለው የተናገሩበታልና አንዳችሁ አሉ ነቢዩ ሰለላሁ ዓለይሂ ወሰለም ዱዓ ሲያደርግ እንግዲህ እንደው እኔ ለምኜ ለምኜ አይነት ነገር ዱዓው ሙስተጃብ አልሆነልኝም ብሎ እስካልቸኮለ ድረስ ማለት ነው። ጥሩ አግባብ ያለው ዱዓ አድርጎ ከሆነ አላህ ዱዓውን ይቀበለዋል አሉ። ምንድን ነው ያ ረሱሉላህ መቸኮል ብለው ሲጠይቋቸው ጊዜ እንደው አላህ ለምኜ ለምኜ ዱዓው አልተሳካልኝም ብሎ ማቆም ነው። ይሄ ደግሞ ምን ያደርገዋል? አንዳንድ ጊዜ ሰውየው መሰላቸት ውስጥ ይገባና ዱአውን ይተዋል ብለዋል። ስለዚህ ዱዓ የሚባለው ነገር ትልቅ ነገር ነው። አላህ የሰጠን ሀብታችን ነው። ስለ ዱዓ ያሉ ፈድሎች ብዙ ናቸው። ዱዓ የራሱ ሙስተጃብ የሚሆንበት ወቅት አለና ኢማም ሰናዓኒ ምን ይላሉ? ተንዊር የሚባለው ኪታባቸው ላይ ሲያነሱ አንድ ሙስሊም ዱዓ ሲያደርግ ትክክለኛ፣ ተስማሚ የሆነ ሙናሲብ የሆነ ወቅት ሙስተጃብ ከሚሆኑበት ከአንዱ ጋር ከገጠመ ይላሉ ዱዓ ሙስተጃብ ይሆናል። ለምሳሌ ዱዓ ሙስተጃብ የሚሆኑባቸው ስሉስ ሌሊ ለአኺር ሌሊቱ ሊነጋ አንድ ሶስተኛ ሲቀረው፣ አዛን በሚባልበት ሰዓት፣ በአዛንና በኢቃም መካከል፣ ከአምስት አውቃት ሰላት በኋላ፣ እንደዚሁም ደግሞ ኢማሙ የውመል ጁሙዓ ወደ ኹጥባ ሚንበሩ ላይ በሚወጣበት ሰዓት ሰላቱ ተሰግዶ እስኪጠናቀቅ፣ ከአሱር በኋላ ያለ፣ እንደዚሁም ዝናብ ሲዘንብ፣ ከጠላት ጋር ፍልሚያ ላይ በጂሃድ፣ ቁርአን ሲያከትም የመሳሰሉ ብዙ ሰዓቶች አሉና እነዚያ አይነት ሰዓቶች ላይ ከገጠመው ያ ሙስሊም የሆነ ሰው ዱዓ ካደረገ ዱዓው ሙስተጃብ ይሆናልና የዱዓ አውቃቶች አሉ። ዱዓ ሙስተጃብ የሚሆንበት ለምሳሌ ሙሳፊር ሰፈር ላይ ሲወጣ በተለያዩ ሰዓቶች የሚደረጉ ዱዓዎች ሙስተጃብ ይሆናሉና ዱዓ ላይ እንበርታ የሚል ነው የዛሬው መልእክታችን። አሁን በዚች በተወሰኑ ደቂቃዎች ውስጥ ደግሞ ለእናንተ የማስተላልፈው

በሚሰራው በሚናገረው ለአላህ ስብሃነሁ ወተዓላ በሚያቀርበው ስራው፣ ድርጊቱ በአጠቃላይ የሚኮራ መሆን የለበትም። ያንን የምታፈርስና ሁልጊዜ አጉዳዊነትንና ሁልጊዜ ከአላህ ስብሃነሁ ወተዓላ ፈላጊነትን የምታሳይ አጥፊነትን የምታሳይ አንድ ዱዓ ነች። እናታችን አይሻ ረዲየላሁ አንሃ ወደ ነቢዩ መሐመድ ሰለላሁ ወሰለም ትመጣና ትጠይቃቸዋለች። ምን አለቻቸው?

አያችሁ፣ ጥቆማ ነው። አንተ ይቅር ባይ ነህ። ቱሒቡል ዐፍወ ይቅር ማለትንም ትወዳለህ። ሰውን መቅጣት መውቀስ አትወድም። ይቅር ማለት ነው የምትወደው። ስለዚህ ፋዕፉ ዐኒ ከኔ ይቅር በለኝ። አጉድያለሁ፣ አጥፍቻለሁ፣ ብዙ ነገር የሚቀረኝ ነገር አለ። ያንተን ሀቅ አልተወጣውም። ያ ረቢ ይቅር በለኝ በያሏት ሱብሓነላህ ሁል ጊዜ አላህ ስብሓነሁ ወተዓላ መልካም ስራይን ተቀብሎኛል ወይ? ያልተቀበለኝም እንደ ጥፋት ነው የቆጠረብኝ ወይስ እንደ ጥሩ ነው የቆጠረብኝ? እንደ ጥሩ ነው ያየልኝ ወይስ እንደ መጥፎ ነው ያየብኝ ብሎ የሰው ልጅ ሁል ጊዜ ከአላህ ስብሓነሁ ወተዓላ ጋር መተሳሰብ ያስፈልጋል። ለዛም ጭምር ነው ዑመር ረዲየላሁ ዐንሁ እንዲህ ይላል፣ ለው ዓሊምቱ

የሚሰሩትን ዩቱነ ማአተው ወቆሎቦም ወጅላ ልባቸው እየመታች የሚሰሩትን ስራ የሚሰሩት ልቦቻቸው እየመቱ፣ ዋነሁም ላ ረብህም ራጅዑን፣ እነሱ ወደ ጌታቸው የሚመለሱ መሆናቸው እያስጨነቃቸው ነው የሚሰሩት፣ አለ ለእነዚህ ሰዎች፣ እነማን ናቸው? ስትላይሻ ጠይቃቸው ነበር። አሁም ለዚነ የዝኑን ወየስሪቁን፣ እነዛ ሲሰርቁ እና ዝሙት ሲሰሩ የሚደነግጡ ናቸው? ወይ የሚፈሩ ናቸው? ወይ ልቦቻቸው መትመታ ነው ወይ ብላ ስትጠይቃቸው፣ እረ አይደለም

ይቅር ማለት ትወዳለህ፣ ይቅር በለኝ እያለ ዱዓ ማድረግ አለበት። ሌላም ረመዳን ውስጥም ሆነ ምንጊዜ የሚባሉ ዱዎች ብዙ ናቸው። ከነቢዩ ሰዓት ስለሚመጡ እነሱን እያዩ በእነሱ ዱዓ ማድረግ በተለይ በተለይ ከወንጀል ጋር ስለማንራራቅ፣ ከወንጀል ጋር ተያያዥነት ስላለን እኛ፣ ምንጊዜም ከወንጀል ጋር ተራርቀን ስለማናውቅ ከወንጀል ጋር ተያዥነት ያላቸውን ከምህረት ጋር የአላህን ምህረት የሚያስገኙ የዱዓ አይነቶችን የሰደቅ አይነቶችን ማብዛት ያስፈልጋል። የአሁኑም ፕሮግራም በዚሁ ያበቃለሁኝ። ዛሬ ይዤላችሁ የቀረብኩት አታአድቡ ማዓላ ፍስትጃበት ዱዓ ካላህ ጋር ስርዓት መያዝ ዱዓችን ተቀባይነት በማግኘት ዙሪያ የሚል ነው ብዙ ጊዜ ዱዓ እናደርጋለን የዱንያውን ሊሆን ይችላል የአኺራሁን ብዙን ጊዜ ጭንቀታችን የዱንያውን ነው ዘመናዊ መኪናውን ቬላውን ወይም ጂ ፕላሱን ወይም ደግሞ ቆንጆ እንትን ቆንጆ እያልን ብዙ ነገር ነው ምንለው እኛ የምንፈልገው አሁን ጠይቀን አሁን እንዲሆንልን ነው

ፈአና ዩስተጃቡላ ላ። እንዲህ የሚበላው ሐራም፣ የሚጠጣው ሐራም፣ የለበሰው ሐራም፣ የተቀለበው የደለበው በሐራም እንዴት ነው ዱዓው መቅቡል ሊሆን የሚችለው? ጭራሽ አይታሰቡም እያሉ ነው ሰለላሁ ዐለይሂ ወሰለም። በመነሻ ዱዓ ስናደርግ ከዱዓው በፊት እኛ ማን ነን፣ ምን ላይ ነን የሚለው እኔ ሀላል ላይ ነኝ ወይስ ወይ ሐራም ላይ ነኝ የሚለውን ግድ ይፈልጋል። ሌላው ደግሞ ተዓልቁል ቀልብ ቢላህ

እስካልቾከለ ድረስ ማለት ነው። መቾከሉ ምንድን ነው? ወደ ዐውቱ ፈለምሱ ተጀብሊ ለመንኩለመንኩ ዱኣ የተቀባይነት አላገኘም ምን ያደርጋል? ደግሜ ደጋግሜ ቢለምን እስካላለ ድረስ ዱኣው መቅቡል ነው። ዱኣው መቅቡል መሆኑ የሚታወቀው ምናልባት እኛ በምንጠብቀው ተጨባጭ ላይ ያለው ሲሆንልን ነው። ነገር ግን እንደ ረሱ ል ዓለይሂ ሰላቱ ወሰላም ከሶስት ከሦስት አንዱን አያጣም ብለዋል። አንድ ሰው ዱኣ ካደረገ አንዱ ያላሰበው በልዓ ይከላከልለታል ሌላው ለአኼራ ያስቀምጥለታል። አጅሩን፣ ደሞዙን ያባዛለታል። እንደውም ይላሉ በዱንያ ዱዓ አድርጎ አድርጎ አድርጎ ለአኼራው የተከማቸለት በዱዓ ባረከው ነው ሲባል እንደው በዱንያ ላይ ምንም አይነት ነገር ባልተፈጸመልኝ ሁሉም ለአኼራ ለዚህ ቀሪ ለሆነው ዓለም በተቀመጠልኝ ኖሮ እስኪል ድረስ ይመኛል የተባለበት አለ። እና ሌላው እኛ ምንጠብቀው ራሱ ነው እንዳልነው ሊሆን ይችላል እና ስለዚህ ዱዓ ስናደርግ በብዙ መልኩ አደብ ሊኖረን ይገባል። ወደ አላህ የተንጠለጠለና ከአላህ ጋር አላቃው የጠነከረ ልብ ሊኖረን ይገባል። እንደጠቀስኩት ቀደም ሲል ሀራሞችን መራቅ ይኖርብናል። ሌላው ደግሞ ሊሆን የሚችል ዱዓ መለመን ይኖርብናል። የማይሆን ነገር መለመን ዱዓው ተቀባይነት ሊኖረው ይከለክላል። የሚሆነውን የሚጠበቀውን እኔ አንተ ነቢይ አድርገን ብለን ብንለምነው አይሆንም። የነቢይ ማድረጊያው ጊዜ አላህ አጠናቆታል፣ በነቢዩ ሙሐመድ ዓለይህ ሰላት ወሰላም። ሌላው ደግሞ ከሰውኛ ወይም ከኛ ጋር ሊሄድ የማይችል የፈጣሪን መብት መጠየቅም አይሆንም። እና ሊሆን የማይችል ወይም ደግሞ እስቲሓላ ያለው ነገር ገሪብ የሆነን ነገር መጠየቅ የለብንም። እና በተቻለን መጠን ሊሆን የሚችል ዱዓ ሸርጡን ያሟላ ከሐራም የራቅን እና በቻልነው ጊዜዎችን ዱዓ መቅቡል የሚሆንባቸው ጊዜዎችን በአዛንና በኢቃም መካከል፣ የጁማዓ ቀን ወቢልአስሓሪሁም የስተግፍሩን እንዳለው አላህ የሌሊቱን መጨረሻ እና ከሰላት በኋላ ባሉ አጋጣሚዎች ዱዓ መቅቡል የሚሆንባቸውን አጋጣሚዎችና ጊዜዎችን፣ ቦታዎችን ብንጠቀም እጅጉኑ ዱዓችን መቅቡል ለመሆኑ እድል ስለሚሰጥ በቻልነው መጠን ካላህ ጋር አደብ ሊኖረን ይገባል። መጮህ የለብንም። ቁድዑ ረበኩም ተደሩዐን